የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንደምን አደራችሁ? ከኢትዮጵያ ውጭ ያላችሁ ከዚህ ከአንጾኪያ መንፈሳዊ ፕሮግራም የሚተላለፈው የዕለተ ሐሙስ ደግሞ ፕሮግራማችን ነው። የጀመርነው አዲስ ትምህርት አለ ስለ አስራ ሁለቱ የእስራኤል ነገዶች ስለ አስራ ሁለቱ የያዕቆብ ልጆች ነገደ እስራኤል ማየት ጀምረናል እስከ ትናንትና ድረስ ስለ ዳን ነገድ ነበረ። የዳን ነገድን በክፍል ሶስት ድረስ ክፍል አንድ ክፍል ሁለት ክፍል ሶስት ብዬ ትላንትና ስለ ነገደ ዳን ጨርሻለሁ። አስረኛውን የያዕቆብ ልጅ ማለት ነው። ዛሬ አስራ አንደኛውን የያዕቆብ ልጅ ስለ ዮሴፍ ነው የምናየው ማለት ነው። እና ከዚህ በፊት ያው በስፋት በጥልቀት በደንብ አስተምር ያለው ያመለጣችሁ ወደኋላ በደንብ ብትው ትጠቀሙበታላችሁ፣ ትባረኩበታላችሁ፣ ትጸመኑበታላችሁ፣ ትታንጹበታላችሁ ለአገልግሎታችሁም ብዙ ግብአት ታገኛላችሁ ብዬ አምናለሁኝ እና አባትየው ያዕቆብ በሕይወቱ ፍጻሜ ላይ በዘፍጥረት አርባ ዘጠኝ ላይ ስለ እያንዳንዳቸው ልጆች የበረከትና የእርግማን ቃል አውጥቷል። በኋለኛው ዘመን የሚያገኛቸው እንድነግራችሁ ተሰብሰቡ ብሎ ስለ እያንዳንዳቸው ትንቢታዊ ቃልን ተናግሯል። ሙሴም በሕይወቱ ፍጻሜ በዘዳግም 33 ላይ ስለ እያንዳንዳቸው የተናገረዋለ። ለምሳሌ አባታቸው ያዕቆብ እያንዳንዳቸው ልጆችን የሰየመበትን አለ። ሮቤልን በሚዋልል ውሃ መሰለው፣ እና ዓርማውም ደግሞ አንዳንድ ጎግል ላይ የማዕበል አይነት ዓርማ ነው። ለምን የሚዋልል ነው ለማለት። አንዳንዱ ደግሞ ከወገብ በላይ ያለ ሰው ነው ይላሉ፣ ምስሉ ማለት ነው። እና ዓርማው ያነበረ ስምዖንን በአመፅ ሰይፈን ይመሰለ አርማው ግን የመገናኛው ድንኳን ዙሪያም ሲሰፍር የሚተክለው አርማው ምንድን ነው? የቅጥር በር ነው። ሌዊንም በአመፅ ሰይፍን ይመስሉ፣ የሌዊ ግን አርማ መቅረዝ ነው። ይሁዳን በአንበሳ ደቦል መሰለው። የይሁዳ የነገድ የይሁዳ አርማ ደግሞ አንበሳ ነው። ይሳኮርን በአጥንተ ብርቱ አህያን ይመስሉ፣ የይሳቆር ነገድም አርማቸው የአህያ ምስል ነው። እንደገና ደግሞ ዛብሎንን በመርከብ ወደብን የመሰለው ስድስተኛ ልጁን ማለት ነው። ዛብሎንን በመርከብ ወደብ መሰለው፣ መርከብ ነው የአርማው። የነገደ ዛብሎንም አርማ የመርከብ ምስል ነው። ሰባተኛው ጋድን የመሰለው አባትየው በዘማች ወታደር ነው። አርማው ድንኳን፣ የድንኳን ምስል ነው አርማው ማለት ነው። አሴርን በወፍራም እንጀራን የመሰለው ወፍራም እንጀራ ማለት ነው። እና አርማው ደግሞ የወይራ ዛፍ ነው። አሴር ምክንያቱም እግሮቹን በዘይት ውስጥ ያጥልቅ ስለተባለ አርማው የወይራ ዛፍ ነው። ንፍታሌምን በፈጣን ሚዳቋን ይመስላል። አርማው ደግሞ የንፍታሌም ነገድ የሚዳቋ ምስል ነው። ስለዚህ ከሩቁ ማንም የሚዳቋ ምስል ነገደ ንፍታሌም እየመጣ ነው ይላል። ሰፈራቸውም ተክሎ ሲታይ ኦኬ የነገደ ንፍታሌም ሰፈር ነው ይላል። በዛ ነው የሚታወቀው። ትላንትና የጨረስነው አስረኛው ዳንን የመሰለው አባትየው በቀንዳም እባብ ነው። ዳን በጎዳና ላይ እንዳለ እባብ ነው ያለው። አርማ ሙሴ በአንበሳን የመሰለው ያዕቆብ ግን በቀንዳም እባብ ነው የመሰለው። ለዛ ነው የወደፊቱ የዓለም ገዣ አሰተኛው ክርስቶስ ከዳን ነገድ ነው የሚመጣው ብለው ሰዎች ግምታቸውን የሚያስቀምጡት። አርማው ግን ሚዛን ላይ የተጠመጠመ እባብ ነው በወገኑ ይፈርዳል ስለሚል ፈራጅ ነው ስለሚል የሚዛን ምስል አለው ነገደዳን እና እዛ ላይ የተጠመጠመ እባብ ዮሴፍንስ በምንድን የመሰለው እንግዲህ ዮሴፍን ነው ዛሬ የምናየው አስራ አንደኛው ዮሴፍ ለያዕቆብ አስራ አንደኛ ልጁ ቢሆንም ለራሔል ግን የመጀመሪያ ልጇ ነው የራሔል የመጀመሪያ ልጅ እና የብንያም ታላቅ ወንድም ነው ዮሴፍ ከብንያም ጋር የአንድ እናት የአንድ አባት ልጆች ናቸው የስሙ ትርጓሜ ዮሴፍ ማለት ይጨምር ማለት ነው። ራሔል ዮሴፍን በመውለዷ እግዚአብሔር ስድቤን አስወገደልኝ አለች። ዮሴፍ ግብፃዊቷን አስናትን ደግሞ አግብቶ በግብፅ ማለት ነው ምናሴና ኤፍሬም የተባሉ ሁለት ወንዶች ልጆችን ወለደ። ያዕቆብ የሮቤልን ብኩርና ወስዶ ለዮሴፍ ልጆች ለምናሴና ለኤፍሬም ነው የሰጠው። የመጀመሪያ ልጁ ሮቤል ከራሔል ባሪያ ከባላ ጋር ወይም አባትየው ከያዕቆብ ቁባት ጋራ በያዕቆብ አልጋ ላይ በማመንዘሩ ምክንያት ያዕቆብ ረገመው። ስለዚህ በአንደኛ ዜና ምዕራፍ አምስት ቁጥር አንድ ላይ እንደሚናገረው ብኩርናው ነጥቆ ለዮሴፍ ልጆች ተሰጠ ለምናሴና ለኤፍሬም። ከዚህ የተነሳ ነው በስማቸው ነገደ ምናሴና ነገደ ኤፍሬም ተብሎ የተጠሩት። ያዕቆብም ሲመረቃቸው መጨረሻ ላይ በሕይወቱ ፍጻሜ ላይ ራሱ ወደ አልጋው አምጡልኝ ብሎ ማለት ነው ምናሴንና ኤፍሬምን እጁን ጭኖባቸው ተዋቸው፣ ለኔ እንደ ሮቤልና እንደ ስምዖን ናቸው ለእኔ የሆኑ ነው ያ የእኔ ልጆች የሆኑ ምክንያቱም ሮቤልና ስምዖን አሳዝነውታል። በመገናኛው ድንኳን ዙሪያ የሚሰፍረው ዮሴፍ በልጆቹ ተወክሎ በምናሴና በኤፍሬም በስተ ምዕራብ አቅጣጫ በስተ ፀሐይ መጥለቂያ ከብንያም ነገድ ጋር ልብ በሉ ነገዱም ከእናት አባቱ ልጅ ጋር አቀማመጣቸው አሰፋፈራቸው በዘሁልቁ ምዕራፍ ሁለት ከቁጥር አንድ እስከ ሰላሳ አራት ላይ በተዘረዘረው መሰረት በስተ ምዕራብ አቅጣጫ ብንያም ምናሴና ኤፍሬም ነው ዮሴፍስ በልጆቹ ተወክሏል በምናሴና በኤፍሬም በከነአን ከገቡ በኋላ ሁለት ተራሮች ያሉ የገሪዛን ተራራ እና የጌባል ተራራ በዘዳግም 27 ላይ እንደተጠቀሰው ማለት ነው። ሕዝቡን ይባርኩና ይረግሙ ዘንድ በገሪዛን ተራራ ላይ ስድስት ነገዶች፣ በጌባል ተራራ ላይ ስድስት ነገዶች ሆኖ እስራኤልን ለመርገምና እስራኤልን ለመባረክ በጌባል ተራራ ላይ ቆመው እስራኤልን ለመርገም የተመረጡት የተባሉት እነማን ናቸው? ሮቤል፣ ጋድ፣ አሴር፣ ዛብሎን፣ ዳንና ንፍታሊም ናቸው። በገሪዛን ተራራ ላይ ቆመው እስራኤልን የሚባረኩ የተባሉ ስድስቱ ነገዶች ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዮሴፍ እና ቢንያም ናቸው። እነኚህም የአንድ እናትና የአንድ አባት ልጆች የሆኑት ዮሴፍ እና ቢንያም በገሪዛን ተራራ ላይ ናቸው እና ዮሴፍ እስራኤልን ለመባረክ ከተጠሩት ውስጥ ነው። ያዕቆብ በሕይወቱ ፍፃሜ ላይ በዘፍጥረት አርባ ዘጠኝ ቁጥር አንድ ላይ ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛቸውን እንድነግራቸው ተሰብሰቡ ብሎ ዮሴፍን የመሰለው በፍሬ ዛፍ ነው። ቁጥር 22 ላይ ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ ብሎ ነው የሚናገረው። አርማው፣ ዮሴፍ፣ ነገደ ዮሴፍ የነገዱ መለያ ምልክቱ የወይን ፍሬ ነው። ዘፍጥረት 49 ቁጥር 22 ላይ በተነገረው መሰረት እና ማንም የወይን ፍሬ ያለበትን አርማ ሲያይ ነገደ ዮሴፍ እየመጣ ነው፣ ነገደ ይሄ የነገደ ዮሴፍ ሰፈር ነው ብሎ በአጭሩ ይናገራል። በመጽሐፍ ቅዱሳችን ውስጥ ዮሴፍ በሚል ስም የሚታወቁ ሰዎች ተጠቅሰዋል። ዮሴፍ በሚል ስም ስድስት ሰዎች መጽሐፍ ቅዱሳችን ላይ አሉ። አንደኛው ያዕቆብ ከራሔል የወለደው ይሄ እያጠና ነው ያለነው ዮሴፍ ነው፣ የራሔል ልጅ ማለት ነው ሁለተኛ የአርማትያሱ ዮሴፍ ነው። ጌታ ኢየሱስ መስቀል ተሸክሞ ያገዘው ማለት ነው። ሶስተኛ ይቅርታ፣ የአርማትያሱ ዮሴፍ የቀበረው ነው። ስምዖን የቀሬናው ነው መስቀሉን ተሸክሞ ያገዘው። የአርማትያሱ ዮሴፍ ግን ጲላጦስን ለምነው ከመስቀል አውርዶ በተወቀረ የመቃብር አለት ድንጋይ ውስጥ ነው ያኖረው። እና እሱኛ የአርማትያሱ ዮሴፍ ነው። ሶስተኛው የማርያም እጮኛ ዮሴፍ ነው። አራተኛ ኢዮስጦስ የሚሉት በርሲያን የተባለው ዮሴፍ ነው የሐዋርያ ሥራ ምዕራፍ አንድ ቁጥር 23 ላይ። አምስተኛ የሸንጎ መካሪው ዮሴፍ ነው ሉቃስ 23 ቁጥር 50 ላይ ያለው ማለት ነው። ስድስተኛው የቆጵሮሱ ሌዋዊው ዮሴፍ የሐዋርያ ሥራ ምዕራፍ አራት ቁጥር 36 ላይ የተጠቀሱት በመጽሐፍ ቅዱሳችን ላይ እነኚህ ስድስት በዮሴፍ የሚጠሩ ስሞች ናቸው። አባቱ ያዕቆብ የዘፍጥረቱ የያዕቆብ ልጅ አባቱ ያዕቆብ በሕይወቱ መጨረሻ ስለ ዮሴፍ ምንድን ያለው? ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ አረጎቹ በቅጥር ላይ ብሎ ነው። ዘፍጥረት አርባ ዘጠኝ ከቁጥር ሀያ ሁለት እስከ ሀያ ስድስት የተነገረለት ቅድም እንዳነበብኩት። ሙሴ ደግሞ ስለ ዮሴፍ እንዲህ አለ፣ ምድሩ ከእግዚአብሔር ዘንድ የተባረከ ይሁን በሰማያት ገናንነት በጠል በታችኛውም ቀላይ በፀሐዩ ብሎ ነው። አባትየው ዮሴፍ አባትየው ያዕቆብ ስለ ዮሴፍ ምንድን ያሉ? ዘፍጥረት 49 ከቁጥር 22 ጀምሮ ዮሴፍ ትንሹ የፍሬ ዛፍ ነው። በምንጭ አጠገብ የሚያፈራ የፍሬ ዛፍ አረጎቹ በቅጥር ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉትም፣ ተቃወሙትም። ነገር ግን ቀስቱ እንደ ጸና ቀረ። የእጆቹን ክንድ በያዕቆብ አምላክ እጅ በረታ በዚያው በጠባቂው በእስራኤል አንድ በአባትህ አምላክ እርሱም የሚረዳ ሁሉንም በሚችል አምላክ እርሱም የሚባርክህ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጡትና በማሕፀን በረከት የአባት በረከቶች ጽኗን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረፍቶችም በረከቶች ይልቅ ኃያላን ናቸው። እነሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ ይላል ያዕቆብ። ሙሴ ደግሞ በሕይወቱ ፍፃሜ፣ ዘዳግም 33 ላይ ዮሴፍን እንዲህ ነው ያለው፤ ከቁጥር 13 ጀምሮ ስለ ዮሴፍ እንዲህ አለ፤ ምድሩ ከእግዚአብሔር ዘንድ የተባረከ ይሁን፣ በሰማያት ገናንነት፣ በጠል በታችኛውም ቀላይ በፀሐዩ ፍሬያት ገናንነት በጨረቃውም መውጣት ገናንነት በቀደሙትም ተራሮች ከፍተኛነት በዘላለሙም ኮረብቶች ገናንነት በምድሪቱም ገናንነትና ሞላዋ በቁጥቋጦ ውስጥ ከነበረው በረከት በዮሴፍ ራስ ላይ ከወንድሞቹም በተለየው ራስ አናት ላይ ይውረድ። ለላሞች በኩር ግርማ ይሆናል። ቀንዶቹ አንድ ቀንድ እንዳለው ናቸው። በእነሱ እስከ ምድር ዳርቻ ያሉትን አሕዛብን ሁሉ ይወጋል፣ ይላል እንዲህ ነው አባትየው። ዮሴፍም ስለ አባትየው ያዕቆብና ሙሴ በዘፍጥረት አርባ ዘጠኝና በዘዳግም ሰላሳ ሦስት ላይ ስለ ዮሴፍ የተናገሩለት ማለት ነው። ስለዚህ ዮሴፍ በያዕቆብና በሙሴ የተነገረለት የበረከት ቃል አንደኛ ዮሴፍ ትንሹ የፍሬ ዛፍ ነው ነው የሚለው። ዮሴፍ ምንም እንኳን በእድሜ ከአንዱ ከብንያም በቀር ታናሹ ማለት ነው፣ የወንድሞች ሁሉ ታናሽ ቢሆንም በምንጭ አጠገብ ተተክሎ እንደሚያፈራ የፍሬ ዛፍ ነበር። ከፍሬው የሚበሉ ሁሉ ከዛፉ ጥላው ስር የእረፍትን ስፍራ ያገኛሉ። ጥላው መጠለያ ነው፣ ለብዙዎች ማረፊያ ነው። ይህም ትንሽ የፍሬ ዛፍ የተተከለው በምንጭ አጠገብ ስለሆነ ዘወትር የሚያፈራ ነው። ድርቀት አያጋጥመው፣ አያሰጋውም። ፍሬው እንዳይቋረጥ በድርቅም ወራት በመፈራረቅ የዛፉ ፍሬ የማፍራት ኃይል እንዳይነጥፍ ከምንጩ የሚገኘው ውሃ ልምላሜውን ይጠብቃል፣ ፍሬውንም በጊዜው ያደርሳል። ኤርምያስ 17 ላይ ከ7 እስከ 8 የተጻፈውንም እናውቀዋለን። ዮሴፍ ትንሹን ዛፍ በግብፅ ምድር ላለ ህዝብና ለአባቱን ቤት ሁሉ እግዚአብሔር ፍሬን ሰጪ ዛፍ አደረገው ማለት ነው። ፍሬ ሰጪ ዛፍ እንዲሆን ያደረገው ነው። በምንጭ ዳር እንደተተከለ ነው የተባለው፣ ሲመርቀውም አባትየው ሙሴ። ያ ትንሽ የፍሬ ዛፍ ለቤተሰቦቹ ሕይወት መትረፍ ምክንያት ሆነ። እራሱም ሲናገር እንዲህ ነው ያለው፣ አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ ወንድሞችን ማለት ነው፣ በግብፅ እራሱን ከገለጠላቸው በኋላ አትቆርቆሩ። እግዚአብሔር ህይወትን ለማዳን ከእናንተ በፊት ሰዶኛልና። ዘፍጥረት አርባ አምስት ከሰባት እስከ ስምንት ደግሞ እንዲህ አላቸው እግዚአብሔርም በምድር ላይ ቅሬታን አስቀረላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንዳባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድር ሁሉ ላይ አለቃ አደረገኛል። ያ ትንሽ የፍሬ ዛፍ አድጎ ለቤተሰቦች ሁሉ መጠለያ ሆነ። ዮሴፍ ቂመኛ አልነበረም። ወንድሞቹ ያደረሱበትን ግፍና በደል ሁሉ በመተው በበጎ ሲያስበው ነው የምንመለከተው። ቂመኛ አይደለም። ቂም አልያዘባቸውም። ትቶታል። ታላቋ የፈውስ አገልጋይ በሕይወት የሌለችው ካተሪን ኮልማ ለዚህ ታላቅ አገልግሎት፣ ለዚህ ስኬት የበቃሹ ምንድን ነው ምስጢሩ? ተብላ ስትጠየቅ አንዳንዱን ይቅር በማለት አንዳንዱን በመተው ብላ ነው ካተሪን ቁልማን የመለሰችው። በመተው እና፣ ዮሴፍ ወንድሞች ያደረሱበትን በደሉሉ ምን አድርጎታል? ትቶታል። እነሱ ግን አረሱ ምናልባት ይበቀናል ብለው ይበቀለናል ብለው ስጋት ነበራቸው። እና ቂመኝ አልነበረም። አው እግዚአብሔር በእናንተ ተጠቅሞ ነው እኔን የላከኝ ብሎ ለበጎ አሰቡ እናንተን መጠቀም ያደረጋችሁ እነርሱ ክፉ እንዳሰቡበት እርሱ ክፉ አላሰበባቸውም። በክፉ ፈንታ መልካም አሰበ። ክፉን በመልካም አሸነፈ እንጂ በክፉ አልተሸነፈ። እናንተን መጠቀሚያ አድርጎ ነው እኔ የእናንተን ህይወት ለማዳን የግብፅን ህዝብ ለማዳን ወደዚህ የላከኝ። እናንተ መሳሪያ ናቸው። የእግዚአብሔር አጀንዳ በእኔ ህይወት ይፈጸም ዘንድ የእግዚአብሔር ዘላለማዊ ሀሳቡ እቅዱ በእኔ ይፈጸም ዘንድ እናንተ መሳሪያ ናችሁ ስለዚህ አትቆርቆር አትዘን እኔን በመሸጣችሁ ደረቅ ጉድጓዱስ በመጨመራችሁ ያንን ሁሉ መከራ እኔ ላይ ስላደራችሁ ምንም እኔ አልበቀላችሁም ነው ተረጋጉ እንዲጽናኑ እንዲሉ ህይወትን ለማዳን ነው እግዚአብሔር እኔ እዚህ ለስራ ነው የመጣሁት ለተልኮ ነው የመጣሁት ተልኬን የመጣሁት እያላቸው ማነው እንደዚህ ዛሬ የሚያስበው በቤተክርስቲያን ውስጥ የትኛው ክርስቲያን ነው ክፉን በመልካም የሚያሰብ? ዛሬ በቀለኞች አይደሉ እንደ ቤተ ክርስቲያን ውስጥ የሞሉት? ነፍሰ ገዳዮች አይደሉ እንደ ቤተ ክርስቲያን ውስጥ የሞሉት? ዛሬ እኮ ስደት እኮ ከውጭ እኮ አይደለም ከውስጥ እኮ ነው። ከመቼውም ጊዜ ይልቅ በምድር ላይ እኮ አሳዳጅ እኮ ሰይጣን አይደለም ቤተ ክርስቲያን ነች እኮ ዛሬ አሳዳጅ የሆነችው። ከሰይጣን በከፋ መልክ አሳዳጅ የሆነችው ቤተ ክርስቲያን ነች አገልጋዮችን የምታሳደድ ምዕመኑን የምታሳደድ ቤተክርስቲያን እጅግ የከፉ ሰዎች ያሉት ቤተክርስቲያን ውስጥ ነው፣ ውጭ አይደለም ያሉት፤ ውስጥ ነው ያሉት። ቂመኞች፣ በቀለኞች፣ ከነከሱ የማይለቁ እርቅን የማይሰሙ ጳውሎስ እንዳሉ ለጢሞቴዎስ እርቅን የማይሰሙ ይሆናሉ ያለው። አዎ መታረቅ የማይፈልጉ ለእርቅ ልባቸው ያልተዘጋጀ ደፋሮች የሞሉት ቤተክርስቲያን ውስጥ ነው። እንደነሱ ቆሞ የሚዘምር እንደነሱ እልል የሚል እንደነሱ የሚያሸበሽብ የለም። ነፍሰ ገዳዮች ናቸው፣ ቂመኞች ናቸው፣ በቀለኞች ናቸው። አገልግሎቱን መሪነቱን የሚፈልጉት ለመበቀል ነው። ፈሪሃ እግዚአብሔር አልፈጠረባቸውም። መበቀል ነው የሚፈልጉት። እንደነሱ የሚባረክ እንደነሱም ትንቢት የሚመጣለት የለም። ለእነሱ የሚመጣላቸው የተስፋ ቃል ያሳፍራቸዋል፣ ያሸማቀቃቸዋል እናንተን ቂም ለቂም ተያይዘው ተቋርፈው የጌታን እራት ሲወስዱ ጉዳያቸው አይደለም። በአሁኑ ሰዓት በምድር ላይ የጌታ እራት የቅዱስ ቁርባን እራት የቀለለው ቤተክርስቲያን ውስጥ ነው፣ ያውም ፕሮቴስታንት። ቂመኞች ናቸው የሚወስዱት፣ ስርዓቱን የሚፈጽሙት ቂመኞች፣ የሚወስዱት ቂመኞች፣ በበቀል የተሞሉ በክፋት በተንኮል የተሞሉ ናቸው። ስርዓቱንም የሚያካሂዱት የሚፈጽሙትም የሚወስዱትም ብዙዎቹ ጉዳያቸው ለምን ደውታል? ምንም አይመስላቸውም። የጌታ እራት ስርዓት ክብር ያጣው ፕሮቴስታንት ቤተ ክርስቲያን ውስጥ ጉዳያቸው፣ አይደለም እና መበቀም የፈለጉት አይምሯቸው፣ ተኝተውም ተንበርክከው የሚያመነዥከው የሚያጠነጥነው ወንድማቸውን እንዴት ጠልፈው እንደሚጠሉ፣ እንዴት በቁሙ እንደሚቀብሩት፣ እንዴት ትዳሩን እንደሚያፈርሱ፣ እንዴት ከሆነ ነገር እንደሚያፈናጥሉት ነው ይህን የሚያሰቡት። እነኚህ ዳግመኛ ተወልደዋለሁ ወይ እኔ ያለቅ በጌታ ናቸው ወይ እኔ ያለቅ ደፋሮች ናቸው። ክፉን በመልካም አይደለም እነሱ የሚያሸንፉት፣ ክፉን በበቀል። የመጨረሻ ቂመኞች፣ በቀለኞች፣ ተንኮለኞች ሰይጣን ራሱ ሲያያቸው ይቀናባቸዋል፣ ከኔም የባሳለ እንዲህ ብሎ ማለት ነው። እንደውም አንዳንድ ክፋትና ተንኮለን ለሰይጣን ያስተማሩት እነሱ ናቸው የሚመስሉት ለሰይጣን አንዳንድ ቂምና በቀለ ለሰይጣን ያስተማሩት እነሱ ነው የሚመስሉት። በጣም ቂመኞች በቀለኞች። ስደት ዛሬ ያለው ውጭ አይደለም፣ ከቤተ ክርስቲያን ብዙዎች እየተሰደዱ የሚወጡት ለምን? አሳዳጁ ይሰላሉ፣ አሳዳጁ ይሰላሉ፣ ቂመኞች በቀለኞ ይሰላሉ። ወንጌል ያልገባቸው ማለት ነው። ቦታውን ስለያዙ ሁለተኛው አረጎቹ በቅጥር ላይ ያድጋሉን የተባለው ዮሴፍ ከላይ በትንሽ ፍሬ ዛፍ ሲመሰል አሁን ደግሞ በቅጥር ላይ ባለ አረግ ተመስሏል። አረግ በራሱ ጉልበትና አቅም ቀጥ ብሎ መቆም የማይችል ዘወትር የሚደግፍበትን ነገር የሚፈልግ ግንድ አልባ የሆነ ተክል ነው። የሚደግፍበት አግኝቶ ቀና ማለት ካልቻለ እየተሽመደመደ መሬት ለመሬት ብቻ እየተጎተተና እየተጥመለመለ ያድጋል። በዚህም ምክንያት ያገኘ ሁሉ ይረጋግጠዋል። የሁሉ መረገጫ ይሆናል። ዮሴፍ ወደ ግብፅ ተሸጦ በሄደበት ጊዜና በዚያም በኖረበት ከሰማንያ ዓመት በላይ አብሮት ከኖረው ሕዝብ ጋር የሚያያይዘው የዘር ወይም የትውልድ ሐረግ አልነበረውም። በግብፅ ከሰማንያ ዓመት በላይ ኖሯል። ዮሴፍ ዮሴፍ በግብፅ ምድር ግንድ እንደሌለው ሐረግ ነበር። ግንድ የለውም። አይታወቅማ። እሱ ባዕድ አገር ነው ያለው። ሰው አገር ነው ያለው። በራሱ ማንነትና በትውልድ ወገኑ ሐረግ የከሌ ልጅ ነኝ በማለት በግብፅ ፈርዖን ፊት፣ በግብፅ መኳንንቶችና ገዢዎች ፊት ለመቅረብም ሆነ ከእነርሱ መካከል ለመገኘት አይችልም ነበረ። በጊዜውም የነበረው የግብፅ የኑሮና የባህል ስርዓት ለዮሴፍ አይፈቅድለትም። እሱ እስራኤላዊ፣ እነሱ ግብፃዊ። እግዚአብሔር ግን ያንን ጥሶ ምን አደረገው? አከበረው፣ ከፍ ከፍ አደረገው። ሶስተኛ ቀስተኞች አስቸገሩት፣ አለ ያዕቆብ። ነደፉት ተቃወሙትም፣ ነገር ግን ቀስቱ እንደ ጸና ቀረ፣ የእጆቹም ክንድ በያዕቆብ አምላክ እጅ በረታ። ቀስት ይዘው የሚዞሩ የእርሱን መጥፋት እንጂ መኖር የማይሹ ስም አጥፊዎች ገና በአባቱ ቤት ሳለ ጀምሮ አስቸገሩት። ማስቸገር ብቻ አይደለም፣ ነደፉት፣ ተቃወሙት። ያም ብቻ አይደለም ጉድጓድ ውስጥ ጣሉት፣ ሸጡት። እግዚአብሔር ወዳዘጋጀለት የበረከት ሙላት ሳይደርስ የተሰጠውንም ተስፋ ሳያይና ሳይጨበጥ ተቀጭቶ በአጭሩ እንዲቀር በመንገዱ ሁሉ የሚዋጋው በዛ። የዮሴፍ ሕይወት በፈተና የተሞላ ነበረ፣ የሚዋጋው በዛ። ዮሴፍ ገና በልጅነቱ በአባቱ የተወደደ በወንድሞቹ ግን የተጠላ ሰው ነበር። አባቱ ከሌሎቹ ልጆቹ ይልቅ ይወድበት የነበረው ምክንያት ሁለት ነው። መጽሐፍ ቅዱስ እንደሚያስቀምጥልን በሁለት ምክንያት ነው አባትየው ከሌሎቹ ልጆቹ ይልቅ ይወደው የነበረው። አንደኛ ከሌሎች ወንድሞቹ ይልቅ ይወደው የነበረው ከሚወዳትና ስለ እርሷ አስራ አራት ዓመት ስለ በጎችና ስለ ፍየሎች ስድስት ዓመት ጠቅላላ ሀያ ዓመት በባርነት ከተገዛላት ሳይጠግባትም በመንገድ ላይ ከሞተችበት ሚስቱ ከራሔል የወለደው የመጀመሪያ ልጁ ስለሆነና ሁለተኛ የወንድሞቹንም የክፋታቸውን ወሬ ያመጣለት ስለነበረ ነበራል። በዚህም ምክንያት ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም ይላል ዘፍጥረት ምዕራፍ 37 ቁጥር አራት ላይ ቁጥር ስምንት ላይ እንደገናም ስለ ህልሙና ስለ ነገሩ ይልቁን ጠሉት። ይላል ቁጥር አስራ አንድ ላይ ወንድሞቹም ቀኑበት፣ አባቱ ግን ነገሩን ይጠብቀው ነበር ይላል። በአጠቃላይ ወንድሞቹ በዮሴፍ ላይ ያደረጉት ሶስት ነገር፣ አንደኛ ጠሉት፣ ሁለተኛ በሰላም ያናግሩ ዘንድ አልቻሉ፣ ሶስተኛ ቀኑበት። ጠሉት፣ በሰላም ያናገሩ ዘንድ አልቻሉ፣ ሶስተኛ ቀኑበት። ይሄ ጥላቻቸው ይሄ ቅንዓታቸው የጥላቻቸው የክፉ ቃላቸውና የቅንዓታቸው መጨረሻ ውጤቱ ምን ሆነ ፍሬ አፍርቷል ሀ ለመግደል ተማከሩበት ለቀሚሱን ገፈፉት አምር ውሃ ውሃ የሌለበት ደረቅ ጉድጓድ ውስጥ ጣሉት ምክንያቱም ውሃ እንኳን ቢኖር ወይ ቦጭ ይላል ደረቅ ጉድጓድ ላይ ሄደው ይወደቀ መ ለእስማኤላውያን ወደ ግብፅ በሀያ ብር ሸጡት። ተማከሩበት፣ ገፈፉት፣ ጣሉት፣ ሸጡት። አራተኛው ያዕቆብ ሲመርቀው በዚያው በጠባቂው በእስራኤል አምድ በአባት አምላክ እርሱም የሚረዳ ሁሉም በሚችል አምላክ እርሱም የሚባርክ ይላል። በዚህ የበረከት ምርቃት ውስጥ ሶስት ዋና ዋና ቃላት ተጠቅሰዋል። እነሱም ሀ ጠባቂ የእስራኤል አምድ ይለዋል አምድ ምሶሶ ለየሚረዳህ የአባትህ አምላክ ይለዋል። ሀ ጠባቂ እስራኤል አምድ ለየሚረዳህ የአባትህ አምላክ ጠባቂህ፣ ሁለተኛ የሚረዳህ ሀመሯ፣ የሚባርክህ ሁሉን የሚችል አምላክ የሚሉት ናቸው። ጠባቂህ ነው፣ የሚረዳህ ነው፣ የሚባርክህ ነው። የዮሴፍ ነገድ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 የት ነው የሚሰፍረው ከአለን በስተ ምዕራብ አቅጣጫ ከብንያም በልጆቹ ተወክሎ በምናሴና በኤፍሬም በስተ ምስራቅ አቅጣጫ በፀሐይ መጥለቂያ በኩል የሚሰፍሩት ምናሴ፣ ኤፍሬምና ብንያም ናቸው። በመሀላቸው ጌድሶ ነው ያናሉ። በመገናኛው ድንኳንና በእነሱ መካከል መሀል ላይ ከሌዊ ልጆች አንዱ የሆነው ጌድሶ ነው ያናሉ። ከእነሱ ጀርባ ነው የሚሰፍሩት። ስለዚህ ዮሴፍ በወንድሞቹ በዮሴፍ በልጆቹ በምናሴና በኤፍሬም ተወክሎ ማለት ነው። ይሄንን ይመስላል። ከዚያ በኋላ ግን ዮሴፍ ያው ቢሸጡትም በግብፅ ጠቅላይ ሚኒስትር ሆኖ ለብዙዎች ተርፎ ማለት ነው። በኋላ ግን መጨረሻ ላይም እኔ ስሞት፣ አጥንቴን እዚህ እንዳትቀብረው አደራ እግዚአብሔር ለአባቶቻችን የማልላችሁን ወተትና ማር የምታፈሰው ምድር እዛ ከናኖ ወስዳችሁ ቀበሩ ይባለው መሰረት ልክ እንደዛ ጠብቀውት በሽቱ እየቀቡ በግብፃውያን የባህል መድኃኒት ሬሳው እንዳይፈራረስ በደንብ ጠብቀው ከዚያ በኋላ ጉዞ በሙሴና በአሮን አማካኝነት ሲወጡ ሬሳውንም ተሸክመውን የወጡት የሚገርመው የዮሴፍ ሬሳ ከነአን ሲገባ እነሱ ግን ምድረ በዳ ቀሩ እናም እስራኤላውያን በምድረ በዳ ሲያጉረመረሙ በእግዚአብሔር ላይ ብዙ ነገር ሲያደርጉ እግዚአብሔር ሲቀጣቸው ዮሴፍ ሬሳው ገና በሕይወት እያለ እዚህ እንዳቀብሩ አጥንቴን ከነአን ወስዳቸው ቀበሮት ብሎ ታይቶት ማለት ነው። አምኖ እሱ አጥንቱ ሬሳው ከነአን ሲገባ እነሱ ግን ባለማመናቸው ምክንያት በእግዚአብሔር ላይ በማጉረምረማቸው የተለያየ ነገር ሲበድሉ ሬሳቸው ምድረበዳ ቀረ እና ይህንን ይመስላል። ነገ እንደ እግዚአብሔር ፍቃድ በኢትዮጵያ ሰዓት አቆጣጠር፣ ዛሬ በኔትወርክ ምክንያት ነው የዘገየሁት። ነገ አራት ሰዓት ላይ እገባለሁኝ። በተረፈ ቀኑ የሰላም፣ የደስታ፣ የበረከት የሆንላችሁ። ያልገባችሁን ጥያቄ ጠይቁ። ሰብስክራይብ በማድረግ አገልግሎቱን ደግፉ። በዚህ በአንጾኪያ መንፈሳዊ ፕሮግራም ላይ የተለያዩ ትምህርቶች ተለቀዋልና እንድትጠቀሙ አበረታታለሁኝ። በተረፈ ነገ እስክንገናኝ ድረስ እግዚአብሔር ይባርካችሁ። ሰላሙ ነው።